የዶክተር አብይ አህመድ መንግስት የጥበብ ምሪት ስለሌለ ሀገር መሪዋን ትመስላለች። መሪዋ ሲሰክን ትሰክናለች፣ መሪዋ ሲያብድ ደግሞ ታብዳለች። ኢህአዴግ ውስጥ ቆዳውን ገሽልጦ የመጣ አካል ነው። ቆዳውን ገሽልጦም እንደ እባብ ቢመጣ ሀገር ወዳድ ናቸው እነዚህ ሰዎች። አብይ ኢትዮጵያን ይወዳታል፣ ኢትዮጵያ እየወደደ ነው እንደዚህ ፍርክስክስ ያደረጋት፣ ፍርክስክስ በስንት መስዋዕትነት የተገነባች ሀገር፣ በታሪክ አጋጣሚ ሮንግ ፐርሰን መጥቶ እንዴት እንዳፈረሳት። የሚመራው አቶ እኮ ነው ኢትዮጵያ ህዝብ እንጂ። እንደ ኢትዮጵያ ህዝብ ጨዋ ህዝብ አለ እንዴ? እንደ ሆ የተባለ ተደለቀ፣ እልል አሉ። ሚኒስትሮቹ ራሳቸው ይገርሙኛል። ጩሁ ሲባል ሲባሉ እንደ በቀቀን የሚጮሁ ናቸው። የጠቅላይ ሚኒስትሩ ስልጣን መምጣት ሲከበር መላው ኢትዮጵያ ያከብረውም ነበር? ወይስ ለውጡ የነንቶኔ ብቻ ነው? በጽንፍ እሳቤ ውስጥ ሆነው ተቀራራቢና የወል ትርክቶቻችንን በማዛባት ሀገራዊ ትርክት ምናምን አዲስ ቋንቋ ብልፅግና መንደር እና እነዚህ ናቸው። ስለ ትርክት ተናጋሪዎች የኢትዮጵያ ትርክት ገንቢዎች እነዚህ ናቸው። የተቃውሞ ጎራ ዛሬ አለ ወይ? ሽባ እኮ ነው የሆነው። ዛሬ እኮ የተቃውሞ ጎራ አንድ ሰላማዊ ሰልፍ ቢጠራ እስር ቤት የሚወረውረው የተገላቢጦ ሆነ። እንዲሁም በህዋት ዘመን ሰላማዊ ሰልፍ አድርገናል። የበሰበሰ ዝናብ አይፈራም። አብይም በስብሷል ዳንኤልም በስብሷል። እዚያ አካባቢ ያሉ የበሰበሱ ናቸው። አብረን መጓዝ አለብን። ይዞት አቡዳቢ ብቻ መሄድ ማይችለው አቡዳቢ መሄድ አይችልም። ፈሪ እኮ ነው፣ እልም ያለ ፈሪ ነው። አሁን ደግሞ አማራ ክልል ያለው ጦርነት ችግሩ አይነገርም። ችግሩን በኮሪደር ልማት ለመሸፈን ይሞከራል። የብረት መሶብ ሲያርግልኝ ብያለ ቸሩ መድኃኒዓለም በወጣበት በገባበት ይጠብቅልኝ፣ የእሱን ክፉ አያሳየ የእድሜ ባለጸጋ ዲያቆን ዳንኤል ክብረት። ዳንኤል በህይወት ካሉ ዲያቆናት የመጨረሻ ባለ እድሜ ጸጋ ነው። ከዳንኤል በላይ ዲያቆን የሚባል ሰው የለም። ዲያቆን እየተባለ ምክንያቱም ቄስ እንዳይባል አይቀድስም፣ መቀደስ አይችልም። ሦስት ሚስት አግብቶ ቄስ አይሆንም። ሀገር መሪዋን ትመስላለች ይላል። ሀገር መሪዋን ትመስላለች። መሪዋ ሲሰክ ቤትን ትሰክናለች። መሪያ ሲያብድ ደግሞ ታብዳለች። አንድ ቤተሰብ እናተባቱን ይመስለው ሁልጊዜ ጆሮ ግንዴ ስር የሚያቃጭለው ጠቅላይ ሚኒስትሩ ስንኖር ኢትዮጵያዊ ስንሞት ኢትዮጵያ እንሆናለን ያሏት ቃል ናት። የዛሬ ሰባት ዓመት አቶ አበበን ከበፊት ጀምሮ እከታተለዋለሁ ሀቀኛ ደፋርና እንደ በተረቱ ፖለቲከኛ ነው። ሁሉም በፍርሃት ልጓም በተሸበበበት በዚህ ጊዜ እንዲህ አይነት በሳል ትችት እንዲያቀርብ ለፈቀደችለት የአሐዱ ሬዲዮ ባልደረባ ለሆነችው ጋዜጠኛ ሊዲያም ምስጋና ይገባታል። እንደ ኢትዮጵያዊ ኖረን ስንሞት ደግሞ ኢትዮጵያን አፈር ለብሰን ኢትዮጵያ የምንሆን ቢሆን በጣም ደስ ባለ ነበር። ማን? አሁን ኢትዮጵያ የሆነው እየኖረ ያለው ማን ነው? ኢትዮጵያ የሆነው የሚቀበለው ማን ነው? አፍርድ የሚበላው በዚህ ሰባት ዓመት ውስጥ ያየናቸው መስቅልቅሎች በጣም ከባዶች ናቸው። ጥሩ የዲሞክራሲ በር ተከፈተ፣ ኢትዮጵያ ወደ ተሻለው አለም ትሄዳለች የሚል ትልቅ ጉጉት ነበር። የዘመናችንን ይሁዳ እንዲህ ልኩን እየነገርህ ልቤ እንቅብ አጠጣልኝማ። ሰው የሚባለው ሰው የሚሆን ነው። ሰው ለት የሚባለው ላንተ አይነቱ ጀግና ነው። የኦህዴ ጋሻ ጃግሬዎች ኢትዮጵያ የሆነው ተንደላቀው እንዲኖሩ ሌላው ላይ በተለይ ሰሜኑ ላይ የማይጨርሱትን ጦርነት አውጀዋል በሰላማዊ መንገድ ጎረቤት ሆኖ እኛን ሊበዘብዘን አይገባም። ኤክስትራክት ሊያደርገን አይገባም። በፍጹም ይሄን ዘገዋለን። ማን ጎረቤት ጎረቤቱ አይጠቅስም። አሽሙር ነው፣ በሙሉ አሽሙር ነው። ጅቡቲን አይደለም፣ ኬንያን አይደለም፣ ሱዳንን አይደለም፣ ሶማሊያን አይደለም። ማን ኤርትራ ነው የሚላቸው። ገነችን ቋንቋ አይናገራት አይናገርም። ፈሪ እኮ ነው፣ እልም ያለ ፈሪ ነው። ፈሪ አይያዝ፣ ፈሪ ከያዘ በጣም አስቸጋሪ ነው የሚባለው። ውሻ ጅቡ ይገላል ነው የሚባለው። በቃ ከያዘው ከያዘው በቃ አለቅም ብሎ የሆነ ቦታ ላይ ከያዘው በቃ አንቆ ነው የሚገለው። እና መድፈር አይችልም። አሁን ሰላይነ ፋኖነ እያለ ሲያሳደድ አየር ከፖዚቲቭ ነገሩ ብንነሳ እንዳርጋችሁ ጽጌ የነበሩ የታ ሲታሰሩ በጣም አይከን የሆነ ፖለቲከኛ አንዱ አለማድራጌ ከስር እንዲወጥ ደረጉ እነ እስክንድር ነጋ እነኚህ ተፈቱ ወይ? በጣም ነው ደስ ያለ። ይሄ አጀማመር ይሄ ፖዝቲቭ የሆነ አጀማመር ውሎ ቢያድር ኖሮ ዛሬ የምንመኛት ኢትዮጵያን ከፍታ ላይ ባገኘናት ነበር። ቲያትረኛው መሪ ህዝብ የሚወዳቸውን እስረኞች አስቀድሞ የለቀቀው ተቀባይነትን ለማግኘት የፈጠረው ዘዴ ነበር። ሳይውል ሳያደርግን እስር ቤቶች ካፍ እስከ ገደባቸው ሞልተው እንደ እህል በየመጋዘኑ የአማራና ትግራይ ተወላጆችን እየለቀመ ማጎር ጀመረ። አዲስ አበባ እና ዙሪያዋን የኮንሰንትሬሽን ካምፕ አደረገው። ከዛ በኋላ ምርጫው የተቃረበ ሲመጣ የነበረው መንግስት ውስጥ በምርጫ ሌጊቲሜት የሆነ አይደለም። ኢህአዴግ ውስጥ በተነሳ እርስ በርስ ግጭት ቆዳውን ከሽልጦ የመጣ አካል ነው። ቆዳውን ከሽልጦም እንደ እባብ ቢመጣ የተሻለች አገርን መምራት የሚችል ከሆነ እንቀበለዋለን። የተጀመረው ነገር ከምርጫው በኋላ ግን ቶታሊ እያዘገዘገ ነው የመጣ። በእውነት አንተን መሰል ደፋር ፖለቲከኞች ያብዛልን። ብልጽግናን ፊት ለፊት እየተጋፈጡ ያሉት ኢህአፓና እናት ፓርቲ ውስጥ ያሉት ጉምቱ አመራሮች ብቻ ናቸው። የጨለማው መሸ ማለት የብርሃኑ ነጋው ኢዜማና በቀለጠሞን ላይ የተጠለፈው አብን የኦህዴ ተለጣፊ ከሆኑ ከራርመዋል። ይልማ መርዳሳ የሚባል አለ፣ ብርሃን ዩላ የሚባል አለ፣ አዛዦች አሉ። የሚታይም የማይታይም ሀይል አለን እንዳለው ዳንኤል ክብረት፣ እነዚህ በሙሉ ይዞ ደፍሮ መናገር አይችልም። ታዲያ ምንድነው የሚያደርገው? አህያውን ፈርቶ ዳውላውን እንደሚባለው ዜጎችን ያስራል። ምን አደረጉ ሲቪሊያን? ምን አደረጉ? ለምን እንደዚህ ግብት ግፍ ትፈጽማላችሁ? ነው ጥያቄ። የብልጽግና ነገር ትርክት የሚባለው የወል ትርክት፣ ሲንጉለር ትርክት፣ የተናጠል ትርክት፣ የጋራ ትርክት፣ ሀገራዊ ትርክት፣ አዲስ ቋንቋ ለብልጽግና መንደር። ይሄ የእድሜ ባለጸጋ ዲያቆን ዳንኤል ክብረት፣ ዳንኤል ክብረት የሚነጋገር ጉዳይ በጽንፍ እሳቤ ውስጥ ሆኖ ተቀራራቢና የወል ትርክቶቻችንን በማዛባት አንድነታችንን በመሸርሸር ምርጫውን እንደምታውቂው ለምጣዷ ሲባል አይጧ ትለፍ ብለን ከነችግሩ ያውም የምርጫ ጊዜ አራዝመን በጣም ብዙ ንከኖች ነበሩበት። ምርጫው ግድያ ነበረበት። የፓርቲ አመራሮች ይገዳል፣ ይታሰራሉ። ፓርቲዎች ቢሮዎቻቸው ይዘጋበት። ለምንድን ነው እነኛ የተጀመሩ መልካም የሆኑ የዲሞክራሲ ፍኖተ ካርታዎች ምን ቡዳ በላቸው? ምንድን ነው ያ ዲሞክራሲ በዚህ ደረጃ ሳያድግ ቀንጭሮ የሞተው? አንድ ህዝብ እንደ ህዝብ እስካልጣለ ድረስ ሞትንም እስካልናቀ ድረስ እውነተኛ ነጻነትን መጎናጸፍ አይችልም። አደባባይ ወጦ ሰላማዊ ሰልፍ ለማድረግ ፍርሃትን አሽቀንጥሮ መጣል ይጠይቃል። መሳሪያ ከታጠቁ የስርዓቱ አስጠባቂዎች ጋር ፊት ለፊት መተናነቅን ይጠይቃል። ለምንድን ነው እሱ ተስፋውን ጽልመት የዋጠው የሚለው ነገር ስናይ በጣም ከባድ ነገር ነው። የኢትዮጵያ ህዝብ እኮ በጣም መልካም ህዝብ ነው። የሚመራው አቶ እኮ ነው ኢትዮጵያ ህዝብ እንጂ እንደ ኢትዮጵያ ህዝብ ጨዋ ህዝብ አለ እንዴ? ችግሩን ብሶቱን በውስጡ እኮ አምቆ ይዞ የሚገዛ ህዝብ ነው። ሚዲያዎች የታለ እንደ ልብ ቶታሊ ሚዲያውማ ተይዟል። ከዕድገት ብልጽግና እዛ ተራራ ላይ ከመውጣት ጠግቦ ማደርን ብቻ ከመናገር ውጪ አንዲትም የህዝብን ችግር የሚገልጹ ሚዲያዎችን አናገኝም። በአንበሳ የሚመሩ በጎች በበግ የሚመሩ አንበሶችን ያሸንፋሉ ይባላል። ችግሩ ያለው ከመሪው ነው። ጽልመቱ የመጣው ከበሻሻው ወዘኔ ነው። በብልጽግና ዘመን ቄሱም ዝም መጽሐፉም ዝም ብሏል። ሚዲያዎች በሙሉ ታፍነዋል፣ ከፍ ሲልም ተዘግተዋል። የነቁ ጋዜጠኞችንም እያሳደዱ ከሀገር አስወጥተዋቸዋል። ሀገራችን ወደምትፈልገው ብልጽግና ጉዞ እንዳትሄድ አረንቆ ውስጥ እንድንኖር ማነቆና ሳንካ እየሆኑብን ያሉ የጸረ ሰላም የጽንፍ ኃይል ሳቢ ያላቸው ኃይሎች የተዛቡ መረጃዎችን በመስጠት የህዝቡ አብሮነትና አንድነትን በመሸርሸር የጋራና የወል ትርክቶቻችን ላይ ቆመን በበሻሻው አሁን ይችን ባለስልጣን መሆኗ ነው ወይን የምስኪን ስታሳዝን ስትኮላተፍ ላይ ያሰው ገና አፏን በቅጡ ያልፈታች አምስት አመት ህጻን ነው የምትመስለው። ለምን ያለ አቅሟ ፖለቲካ የሚባል ቆሻሻ ነገር ውስጥ አስገብተው ያስጨንቋታል። ሲመስለኝ ግን የሆነ ሰው ጽፎ የሰጣትን ሸምድዳ ነው የምትንተባተበው እንጂ ምን እያለች እንዳለ ትርጉሙን የምታውቀው አይመስለኝም። ለሀገረ መንግስት ግንባታችን በጋራ እንዳንተም ለማድረግ የሚነዙ ሀሰተኛ መረጃዎች አሉ። ስለ ፓትሪዮቲዝም እያስተማረችን ነው። ስለ ሀገር ፍቅርም እያስተማረችን ነው። ዋና ጉዳያችን ዳንኤል ክብረት ነው። ዳንኤል ክብረት ሀገር የምትገነባው በትርክት ነዋል። ከኤርትራ ጋር የነበረው እርቅ ሁሉ የተቋረጠው ከኤርትራ ጋር የነበረው ነገር ሁሉ ጥሩ ነገር ላይ ጀምር ግን ሎ አላደረም ሁሉም ነገር ወደ ነበረበት ከነበረበትም ብሶ ተመለሰ። በዲፕሎማሲ ስርዓት የተመራ ቢሆን በውል በአግባቡ ውል ገብተን ያደረግነው ቢሆን ኖሮ ምናልባት ዛሬ ላይ ችግሩ እንዲህ በአንድ ጊዜ ሆይ ሆይታ ፍቅር ሆኖ እንዲህ ከስሞ አናየውም ነበር። ድሮም ከኤርትራ ጋር መታረቅ የፈለገው ዓለምን አጃጅሎ የኖቤል ሽልማት ለመሞጭለፍ እንጂ ከልቡ ሰላም ፈላጊ ስለሆነ አልነበረም። የአራት ኪሎ ቦዘን ዲፕሎማሲ እንደ ልጆች እቃቃ ጨዋታ ሁሉ አሁን መታ አሁን መጣላት ሆኗል። ምን እንደለያያቸውም አናውቅም። ምክንያታቸው ምን እንደሆነ ግልጽ አልነበረም። በዛ በኩል ሶማሌላንድ ላይ ያየነው ከወደብ ጋር ተያይዞ እንደ ሆ የተባለ ተደለቀ የኢትዮጵያ ቴሌቪዥንና ነፋና የመንግስት ሚዲያዎች እልላሉ። ኢትዮጵያ የወደብ ባለቤት ሆነ የተባለ ሚኒስትሮቹ ራሳቸው ይገርሙኛል እኮ ጮሁ ሲባሉ እንደ በቀቀን የሚጮሁ ናቸው። አብይ ከመቀመጫው ተነስቶ ለኢሳያስ አፈወርቄ ቡና እንዳቀበለው አጎንብሶ ፈንዲሻ እንዳዘገነው ሁሉ ለሶማሊያው መሪም ለትንሽ ወራት ይህንኑ ያደርጋል። ምናልባት ኢሳያስ አልፈልገውም ብ ብሎ የመለሰለትን ቀለበትም ሞቃዲሾ ድረስ ሄዶ ጣቱ ላይም ሊያስርለት ይችላል። ከዚያ ግን ምን አለ ትሉኛላችሁ? ድጋሚ ያኮርፈውና ቡችሎቹን እነስዩም ተሾመን ፈቶ ይለቅበታል። በትርክት ነው። በቃ ዝም ብለህ ትርክት ትተርካለህ፣ ሀገር ትገነባለች። የውሸት ትርክት ጭምር ከገነባ በዛው ትገነባለች ነው። አሁን ዳንኤል ክብረት የትርክት አስተማሪ ሆኖ ሀገር ወዳድ ሆኖ ስለ ሉዓላዊነትም የሚያስተምር ሰው ሆኖ፣ ከዚህ በላይ የጥላቻ ንግግር በዓለም የለም። ይሄ ትርክት እየገነባ ነው። ሀገር የሚገነባው በትርክት ነው ብሎናል። አገር በትርክት ነው የሚገነባው። ያለ ትርክት የተገነባ አገርም በዓለም ላይ የለም። ፖለቲካል ኦርፋኖች በቃሉ ተንሳፉ። እንደዚህ አባት አልባ ሆነው አሁን መጠጊያ ፍለጋ እዛም እዛም እየሄዱ ያሉ ልጆች አሉ። እና እንደዚህ አይነት ቀልዳኞች፣ ይሄ ቢሆን ደስ ይለናል። ግን መሆን አልቻለም። የመንግስታችን የምሪት የዶክተር አብይ አህመድ መንግስት የጥበብ ምሪት ስለሌለ ስላልነበረው፣ ነገሮችን በትዕግስት በጥሞና አልፎ ህዝብን እያወያዩ የህዝብን ስሜት እያዳመጠው ነበረባቸው። ይሄ ባለመሆኑ ምክንያት ወረት ሆኖ ያ ፍቅር ፖለቲካው ላይ በጣም ብዙ ችግሮች አሉ። የተቃውሞ ጎራ ዛሬ ያለ ወይ? ሽባኩ ነው የሆነው። የታለ ተቃውሞ ጆሮ? መሬት ላይ ያለውን እውነት አፍረጥርጦ የሚናገር ፖለቲከኛ ከሰማ ብዙ ጊዜ ሆኖታል። አቶ አበበንና ዶክተር ደሳኔ ጫኔን ስሰማ ግን ተስፋዬ ይለመልማል። ገጣሚው እንዲህ እንዳለው ችግርህ ጠንክሮ ያለቅጥ ቢሰፋ፣ ጨለማዋ ይሎ ብርሃንህ ቢጠፋ፣ ፀሐይዋ ጠልቃብህ ካፊያውን ቢያካፋ፣ የዕለት ውጣ ውረድ ቢሆንም ያለፋ፣ መሸማቀቅ በስቶ አንገትህ ቢደፋ፣ ሁሉም ያልፋል የሚል እንዳታጣ ተስፋ። አለፈው በባሰ ዛሬ እኮ የተቃውሞ ጎራ አንድ ሰላማዊ ሰልፍ ቢጠራ እስር ቤት ነው የሚወረወረው። ህዝብ ብሶቱን ለመግለጽ ሰላማዊ ሰልፍ እንዴ? የተገላቢጦሽ ነው። እንዲያውም በህወሓት ዘመን ሰላማዊ ሰልፍ አድርገናል። አንድነት ፓርቲ ላይም ሰማይ ፓርቲ ላይም ተደርጓል። ሰላማዊ ሰልፍ ከአዲስ አበባ እስከ ጎንደር አድርገን፣ ከአዲስ አበባ እስከ አርባ ምንጭ አድርገናል እየመራን ሰላማዊ ሰልፍ። የኦህዴዱ አገዛዝ ከኢህአዴግ ብቻ ሳይሆን ከደርግ አገዛዝም የከፋ ሆኗል። መንግስቱ ኃይለማርያም የቡ አህመድን ያህል ጭካኔ የነበረው አይመስለኝም። በደርግ 17 ዓመታት ውስጥ ከጠፋው ህይወት ይልቅ በአብይ ሰባት ዓመታት ውስጥ የጠፋው ህይወት በብዙ ጥፍ፣ ይበልጣል በዚህ ንግግሮ ላይ ነገረን ዳንኤል። ትልቁ በእድሜ አሁን በህይወት ካሉ ዲያቆናት የመጨረሻ ባለ እድሜ ጸጋ ነው። በነገራሽ የእድሜ ባለ ጸጋ ነው። ከዳንኤል በላይ ዲያቆን የሚባል ሰው የለም በኢትዮጵያ ምድር ላይ። ሌላ አገር አይፈቀድም። አሁን ግብጽ ኮፕቲክ በዳንኤል ደረጃ ዲያቆን አይባልም፣ የለም፣ አይፈቀድም። በኢትዮጵያም አይፈቀድም። ዳንኤል ብቻ ነው የተፈቀደለን። ትልቁ አዛውንት ዳንኤል ሆኖ ዲያቆን እየተባለ፣ ምክንያቱም ቄስ እንዳይባል አይቀድስም፣ መቀደስ አይችልም።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 መንጋጋሱ ይጠብቅህ ከማለት ውጭ ምንም አልልህም። ለእውነት መኖር በምድር ክብርና ሞገስን ያጎናጽፋል፣ በሰማይ ቤትም የጽድቅ አክሊልን ያስገኛል። ዛሬ ሰላማዊ ሰልፍ የማጠይቅበት ባለፈው በኢህአፓ አስተባባሪነት ቢጠየቅ ጠቅላላ ተሰብሰው እስር ቤት የገባበት አዋሽ አርባ ሄዶ ስቃያቸውን ያዩበት ከእስር ቤት በምህረት ተብሎ በወጡት መጠን ዶክተር አብይ ወደ ስልጣን እንደመጡ፣ አሁን ደግሞ በእጥፍ ዜጎች ይታሰራሉ። ጭራሽ መታሰር ብቻ አለ። የት እንዳሉ እንኳን ዱካቸው እስከሚሰወር ድረስ የታፈኑ ዜጎች የት እንዳሉ አይታወቅም። በርካታ ወጣቶች ታፍኗል። ልክ ነው። ይህ ኢህአፓው መሪ ጦርነት የሚቃወም ሰላማዊ ሰልፍ በመጥራቱ ብቻ አዋሻር ባለወራት ያህል ታስሮ ተሰቃይቷል። እውነት ለመናገር የኢህአፓን እየወደድኩት መጥቻለሁ። አመራሮቹ ሚዲያ ላይ ሲቀርቡ ያለ ፍራት ነው የሚናገሩት። ለአብነት ያህል ሊቀመንበሩ ረዳት ፕሮፌሰር ዝናቡ አበራ፣ ምክትል ሊቀመንበሩ መጋቢ ብሉይ አብርሃም፣ የሆነ ስብሰባ ላይ አብይን ያፋጠጠችው ጸሐፊዋ ደስታ ጥላሁን፣ ህዝብ ግንኙነቱ አቶ አበበና፣ አሁን በቅርቡ የተቀላቀለችው ወጣቷ ጋር ጋዜጠኛ ሚስጥራን በትንሹ መጥቀስ ይቻላል። ሁሉም ፍርሃትን የናቁ ደፋሮች ናቸው። ግን ስብእና አብይ አህመድ እነዚህ ሰዎችን ይዞ መቀጠሉ ትርጉም ምንድን ነው ስንል የበሰበሰ ዝናብ አይፈራም ነው። አንድ ይሄ ሰውዬ በስቴት ዲፓርትመንት ተወግዟል። በአሜሪካ ስቴት ዲፓርትመንት የጄኖሳይድ ቋንቋ ተጠቅሟል። በእንትን ቋንቋ ጭምር ማለት ነው የዳንኤል ነው እና ኦልሬዲ የበሰበሰ ነው እና የበሰበሰ ዝናብ አይፈራም። አብይን በስብሷል፣ ዳንኤልን በስብሷል። ሁሉም እዚያ አካባቢ ያሉ የበሰበሱ ናቸው። አብረን መጓዝ አለብን። አብረን አንዱ አንዱማ ንጹህ አድርገን ከዚህ በኋላ አይሄድም፣ ጌታዬ ይዘኸኝ ሂድ ነው አባዬ ይዘኸኝ ሂድ ነው። ይዞት አቡዳቢ ብቻ መሄድ የማይችለው አቡዳቢ መሄድ አይችልም። በነገር ላይ አብይ አህመድ የአቡዳቢ ግንባታ ጨርሷል። ስለዚህ ልሽ እንደሆነ ዶክተር አብይ ወደ ስልጣን ሲመጡ የመጀመሪያው ስትንትን ሳናጣራ እንዳንስረም ነበር ያሉት። ሳናጣራ ማስረጃ ሳንሰበስብ ንክች አናደርግም ነበረት። ትንሽ ሰዓት ተተገበረች ኮያች ወዲያው፣ ግን የምን ማጣራት አይነ ውሃው የደፈረሰን ሰው ልክ አይደለህም ተብሎ የሚታሰርበት ዘመን ላይ ደርሰናል። የአብይን ደባ ግልጽ አድርጎ በጥሩ ቋንቋ ገልጾታል። ለሀገር የሚያስፈልጋት የብልጽግና ሰለባ የሆኑ መቶ ፓርቲዎች ሳይሆን አቶ አበበን አይነት ጥቂት ቆራጥ ፖለቲከኞች ከተገኙ በቂ ነው። በነገራችን ላይ አቶ አበበ አካሉ ኢዜማን ለቆ ኢህአፓን የተቀላቀለው በአስተሳስቡ የዛገው ብርሃኑ ነጋው ጠቅልሎ ብልጽግና ውስጥ መግባቱ ልቡን አቁስሎት ነው። ዜጎች በማይታወቅ ሁኔታ ተወስደው የት እንዳሉ ቤተሰብ የማያውቁበት ሁኔታ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 የቀረውን ወረሰው። ከዚህ ሁሉ መከራ የራቁትን ደግሞ ጦር አዝም ተወጋቸው። አንድ መረጃ ልንገራቸው። የአቡዳቢ መኖሪያው የገነባው የግብጽ ኮንትራክተር ነው። የሚገርሙ ነው። የግብጽ ኮንትራክተር ነው። ጨርሷል። አሁን ጨርሷል፣ ወረደ፣ አስረክቦታል። የተረጋገጠ ነው። ይዋሻል። ግብጽ እንደ ጠላት አቡዳቢ ግን ያስገነባው ግብጽ ነው። የገነባለት የግብጽ ኮንትራክተር ነው። እና ሀገር ወዳ ናቸው እነዚህ ሰዎች። አብይ ኢትዮጵያን ይወዳታል። ድሃብ ቻ ለሚወደው ኢትዮጵያንም ጭምር ይወዳታል። ኢትዮጵያ እየወደደ ነው፣ እንደዚህ ፍርክስክስ ያደረጋት ፍርክስክስ። በስንት መስዋዕትነት የተገነባች ሀገር ኢኮኖሚስት ዜጎች የገነባት ሀገር፣ አንድ ሰው ብቻ በታሪክ አጋጣሚ ሮንግ ፐርሰን መጥቶ እንዴት እንዳፈረሳት። ከዛ ደግሞ ኢትዮጵያን እንወዳለን እያለም ይህን ቋንቋ እየተጠቀሙ ስንት ዘመን አብረው ተዋደው ተጋብተው የኖሩ ሰዎች አንተ የኔ ብሔር አካል አደለህም፣ ስጋና አጥንት ቆጥረን የኔ አካል አደለህም ተብሎ ይህን ያክል መገፋት መድረስ ይሄ መኖር ነበረ ቦታ ማን አልተፈናቀላል? ከዛ ውጭ ኢትዮጵያ በዚህ ሰባት ዓመት የጦርነት አውድማ ነው የሆነችው። ምን እንዲሆን ያ ሁሉ ህዝብ ያለቀው በድሮን በምን ያለቁት ወጣቶች ብዙ ተቃዋሚ ነን ባዮች ጤፍ ሚቆላ ምላሳቸው ታስሮ የአገዛዙ አጫፋሪ በሆኑበት ዘመን ለካስ ዛሬም ሰው አለ እንድንል ስላበቃህን እጅ ነስተናል። አብይ እያጠፋ ያለው ህዝብን ብቻ አይደለም፣ የፖለቲካ ፓርቲዎችንም አንድ ባንድ ራሳቸውን እያጠፋ ነው። ለምንድነው እርስ በርስ ተጋደል ነው? የፖለቲካ ቁርሾ የፈጠረው ችግር እንጂ የልሂቃኑ የእኛ የፖለቲከኞች ችግር መሬት ወርዶን ህዝብን ያባለው ስለዚህ ይሄ ችግር የተፈጠረው በዚህ ነው። በዚህ ሰባት ዓመት ውስጥ በጣም በርካታ ነገሮች፣ አሁን ደግሞ አማራ ክልል ያለው ጦርነት ችግሩ አይነገርም። ችግሩን በኮሪደር ልማት ለመሸፈን ይሞክራል። ራሱን ላመመው ሰው እግሩን ብታክለት አይገባውም። ወፈፌው አብይ እያደረገ ያለውም ተመሳሳይ ነገር ነው። ለራበው ህዝብ ኮሪደር ምኑ ነው ቤቱ? መብራት ለጠፋ ሰው የመንገድ ላይ ዲምላይት ውበቱ አይታየውም። አርቆ ማሰብ የተሳነው ነው። ብልጽግና አሳማን ሊፕስቲክ በመቀባት ውበቱን የሚጨምር ይመስለዋል። ዳንኤልም ኢትዮጵያ ወዳድ ነኝ እያል ማለት እየተናገረ ለሉዓላዊነታችን እንደራደረ ባንዳዎች እያለ፣ በዳንኤል ክብረት ቋንቋ ባንዳ የሚለው ቋንቋ ሲወጣ ሲነሳ አስቡት። አይ ነው ብዙ ሰው አታሳዩን ነው እዚህ ላይ ዳንኤልን ማየት አንፈልግም፣ አብይን ማየት አንፈልግም። እና ምን እናድርገው? የሆነ ነገር አድርገውና ድምጹ ብቻ አሰማን፣ በቃ መልኩን አታሳየን የሚሉ ሰዎች አሉ። እንዴት አድርገን እንሸፍናለን? ሀገር ሸፍኖ የለ እንደ ሰውዬው እራሱ። እነዚህ ሰዎች ናቸው ሚኒስትር ናቸውና፣ እና እነዚህ ናቸው ስለ ትርክት ተናጋሪዎች፣ የኢትዮጵያ ትርክት ገንቢዎች እነዚህ ናቸው። ምንም አይደለም፣ እኛ ንጹህ ነን ብለው ማለት ነው። ንጹህ ነን ብለው ኢትዮጵያ ሀገር የምትገነባው በእነዚህ ትርክት ነው። ተመልካቾች ትንሽ ለማስታወስ ነው በየጊዜው የጊዜው ሀመር መደረግ ያለበት እውነታ ስለሆነ የእነዚህ ሰዎች ማንነት ለትውልድ ለታሪክም ትውልድ ብቻ ሳይሆን አንድ ትውልድ፣ ሁለት ትውልድ ለታሪክም ዝም ዶክመንት ተደርጎ መገለጽ ስላለበት ነው። ችግሩን የመንግስት ባለስልጣኖች በብዙ አጀብ ሄደው እዛ ከተማ ውስጥ በሚያደርጉት ስብሰባ ሰላማዊ እንደሆነ ይነገራል። ዛሬ ከአዲስ አበባ ደብረ ማርቆስ ለመሄድ ስንት ህዝቡ ነው የሚታፈነው? እዚያ አፍንጫችን ስስሉታ ስንት ታምር ነው ያየነው በሰሞኑ። እንኳን እነዚህ ችግሮች ለምንድን ነው ተነግረው ተነቅሰው ይማሉት በነገራችን ላይ በኦሮሚያ ክልል ሽመልስ መልስ አብዲስ አባ አደራጆት ቡድን የሚደረገው አፈና በቴሌቪዥን የማይነገረው ሆን ተብሎ ነው ህዝቡን ወቅቶ ጥንቃቄ እንዳያደርግና የሸኒ ገቢ እንዳይቀንስ ታስቦ ነው ሸኒ አውቶቡስ ሙሉ ሰው አግቶ በሚሊዮን የሚቆጠር ብር ሲቀበል ሽመልስ አብዲስ በጓሮ በር ገብቶ ባለ ቀረጥ ይቀርጣል ሰው አግቶ ገንዘብ መቀበልን እንደ አንድ ወጣቶች የስራ መስክ ነው ሚያየው እነኝን እየደበቅን እስከመቸነ የምንሄደው ጎፍላ ውሻ አለ ሲሉት ይሞታል ሳሊባ ጸጉራም የሆነ ውሻ ውስጡ እየከሳ ነው የሚሄደው፣ እየከሳ ጸጉሩ ግን ይሸፍነዋል። እንዲህ ነው የሆነው የኢትዮጵያ ፖለቲካ። እንደገና አገሪቱ ወደ ተጨማለቀ የዘውግ ፖለቲካ ገብታ፣ ትላንትና ሰባተኛ አመቱ የጠቅላይ ሚኒስትሩ ስልጣን መምጣት ሲከበር መላው ኢትዮጵያ ያከብረውም ነበር። ዛሬ ምስኪኖች ላይ የድሮን ጥይት እያዘነበ ጀግና ጀግና የሚጫወተው የበሻሻው ጨቅላ አንድ ነገር ማወቅ አለበት፣ የጊዜ ጀግና እንጂ የሰው ጀግና እንደሌለው። ጊዜ ያነሳል፣ ጊዜ ይጥላል። እንደ አብይ በትቢት የተወጠረ ሰው አወዳድቁን ከማፋጠን ውጭ ሚያ ያተርፈው ነገር የለም። መካሪ የሌለው ንጉስ፣ ያለ አንድ አመት ሳይነግስ እንዲሉ በጠቅላይ ሚኒስተር ደረጃ አስተዋሽ አግኝተን እንደዚህ አይነት ማዕድ ማጋራት መደረጉ፣ እንደዚህ አይነት ደስታን ከዚህ በፊት እኛ አይተነው አናቅም። ክብር ነው ለኛ ቤተ መንግስት መገኘት በጠቅላይ ሚኒስተር እጅ ይሄን ያህል ነገር። እድሜያቸውን ያርዝምልን፣ የስልጣን ዘመናቸውን ያቆይልን። እኔ በዓልን ማውቀው ሁሌ እንቁጣጣሽ ሆነ ፋሲጋ ሆነ ገናን ሆነ በዓልን ማቀው ነው፣ በዶክተር አብይ ነው። እኔ በእነዚህ ምስኪኖች አልፈርድም ለምን ሄዳችሁ ለምን አመሰገናችሁ ብዬም አልወቅሳቸውም። እኔም ወቅሰው በአንድ ራስ ሁለት ምላስ የሆነውን የኦህዴድ አገዛዝ ነው። ድሃን እንደ ኢንኩቤተር በየሰፈሩ እየፈለፈለ በጣት የሚቆጠሩትን ሰብስቦ የአንድ ቀን ራስ ስላበላ ለጋሱ መሪ ብለን እንድንጠራው ይፈልጋል። የብረት መሰሶ ያርግልኝ ብያለሁ። ቸሩ መድኃኒዓለም በወጣበት በገባበት ይጠብቅልኝ፣ እንቅፋት አይንካበት፣ የእሱን ክፉ አያሳየ። ይሄ ድሃ ነው አይልም ሰው አይመርጥም ዝቅ ብሎ ትንሹንም ትልቁን አክብሩ። እግዚአብሔር ያክብረው። ለሱ ቃላት ያንሰኛል። በጣም እውነት፣ ክቡር ጠቅላይ ሚኒስትርን በጣም እናመሰግናለን። በድሆች በዚህ መጠን ባታሾፍ ጥሩ ነው። የድሆች ልብ ንጹህ ነው፣ ያብይ ግን በክፋት የተሞላ ነው። ድሆች በእጃቸው ሰርተው ሲበሉ፣ የበሻሻው ዱርዬ እጆች ግን በደም የጨቀዩ ናቸው። ስለዚህ በተንኮል ፖለቲካ፣ በቆሸሸው ኩሬ እናንተ እንደለመዳችሁ ገብታችሁ ተንቦራጨቁ እንጂ ምስኪኖችን ይዘን ካልገባን አትበሉ። ለምን አላከበረው መላ ኢትዮጵያ ምናምን ፐርሰንቱ ኦሮሚያ ላይ ብቻ ያደረገው ለምንድን ነው? የሌላው ኢትዮጵያ መሪ አይደሉም ጠቅላይ ሚኒስትሩ? ያን ለውጥ ሌላው ኢትዮጵያ አብሮ ታግሎ አላመጣም? እዛ ለውጥ ውስጥ ፋኖ አልነበረም? እነ ዘርማ አልነበሩም? የጉራጌዎቹ ሁሉም ትግል ነው ያመጣው። ግንቦት ሃያ እኮ የተከበረው መቀሌ አይደለም አዲስ አበባ ነው። በየዓመቱ ያከበር ነው መስከረም ሁለት አዲስ አበባ ነው ሲከበር፣ ክልሎችም ያከብሩታል። ምንድን ነው መጋቢት 24 አዲስ አበባ ለማለት ምንድነው ችግሩ? አዲስ አበባ ይከበር ወይስ ለውጡ የእናንተ ሆነ ብቻ ነው? እንደ ታዘብኩት ከሆነ ብዙ ሀገራት የሚመሩት እውቀት ባላቸው ግለሰቦች ሳይሆን አጋጣሚው በተመቻቸላቸው እድለኞች ነው። ይሄ ነገር በተለይ አፍሪካ ውስጥ ደግሞ ይብሳል። አብይ ስልጣን ላይ የወጣው በእውቀቱ ተፈትኖ ከሌሎች ተሽሎ ስለተገኘ ሳይሆን በዛ ቆርጦ ቀጣይ አሳች እንደ በተዋጭ በርብሮ ነው። ይሄ በእውነት ቅስም የሚሰብር ጉዳይ ነው፣ ይለያየናል፣ ጥያቄ የሚያስነሳል። አንድ ያልኩሽ አባባ አለ ለሀገር መሪዋን ትመስላለች። መሪዋ ሲሰክን ትሰክናለች፣ ሲያብድ ተብላለች። መሪ በጣም ወሳኝ ነው። የሱን ባህሪ ነው ለህዝቡም ያለብሰው። መሪዎች ከእነሱ አንደበት የሚወጣው ቃል ህዝቡ እንደሚተገበር ነው የሚያምነው። ጦቢያም እንደ ሰለጠኑ ሀገራት ወግ ደርሷት ትክክለኛውን ሰው በትክክለኛው ቦታ ምታስቀምጠው መች ሆን። ሀገሬ የወላድ መካን ሁና ባብይ አህመድ ስትመራ እንደማየት የሚያሸማቅቅ ነገር የለም። ቸር ይግጠመን እያልሁ በዚህ እሰናበታለሁ።